የኛ ኢትዮጵያን ታሪክ የምናየው እንደ አባይ ወንዝ ነው። አባይን አባይ የሚያደረገው ግልገል አባይ አይደለም። አባይን አባይ የሚያደረጉት ወደ አባይ የሚገቡት ወንዞች በሙሉ ናቸው። ከተለያየ አቅጣጫ ይገባሉ። መጨረሻ ላይ ግን አባይ ይሆናል። የኢትዮጵያ ታሪክም እንደዛው ነው። አክሱም ታሪክ አለ፣ ላሊበላ ታሪክ አለ፣ ጎንደር ታሪክ አለ፣ ሰሜን ሸዋ አለ፣ የከፋ አለ፣ የወላይታ አለ፣ የተለያዩ ኦሮሞ ኪንግደምስ አለ የሀረር አለ። ሶማሌ አለ። የአዳል የአፋር አለ። እነዚህ የተለያዩ ወንዞች ተደምረው ነው የኢትዮጵያ ታሪክ የሚፈጥሩት። ስለዚህ የአፋሩን ታሪክ ታሪካችን ነው። የአፋር ታሪክ ብቻ አይደለም የሁላችንም። የሀረር ከተማ ታሪክ አንድ ሺህ ዓመት ስታከብር ሐረር ሁላችንም ማክበር ነበረብን። ምክንያቱም የሐረር ታሪክ ብቻ አይደለም፣ አንድ ገባር ወንዝ ነው የኢትዮጵያ ታሪክ ሐረር። ላሊበላም አንድ ገባር ወንዝ ነው። አክሱምም አንድ ገባር ወንዝ ነው። የወላይታም አንድ ሌላ ገባር ወንዝ ነው። እነዚህ በሙሉ ተደምረው ነው ኢትዮጵያ ታሪክ የሚሆኑት። ተደምረው ኢትዮጵያ ታሪክ በመሆናቸው ደግሞ እያንዳንዳቸው የዛ አካባቢ ህዝብ ብቻ ሳይሆን የሁላችንም ታሪክ ይሆናሉ። እያንዳንዳቸው እነዚህ ነው። አሁን የሐረር ስልጣኔ የእኔ ነው ብዬ ማመን። የሐረር ስልጣኔ ፕራይማሪሊ ሙስሊም ነው። ነገር ግን ክርስቲያኑም ቢሆን የእኔ ታሪክ ነው ብሎ ማመን አለበት፣ የእሱ ታሪክ ነውና ተደምሮ ነው የኢትዮጵያ ታሪክ የሚሆነው፣ ተነጣጥሎ አይደለም። ስለዚህ እስካሁን ድረስ በታሪክ በሚታወቀው ልክ ሁሉም የእኛ ታሪክ ነው ብለን እንወስዳለን። ከዚህ በፊት ትምክተኞች የሚያራምዱት ግን የአንድ ቋንቋ፣ የአንድ ባህል፣ የአንድ ሃይማኖት፣ የአንድ ቤተሰብ ገመድ ኢትዮጵያን ከሃስ ከሰ አምጥቷታል ነው የናኛ አንቀበል። ገባር ወንዝ፣ የተለያየ ገባር ወንዝ ነው ያለው። ወላይታዎች ወደ አባይ የተቀላቀሉት መቼ ነው? አክሱምና ላሊበላ ሲቀላቀሉ አይደለም። ይሄ ምንም ጥርጥር የለውም። ኦሮሞዎች ወደ ወደ አባይ ወንዝ የተቀላቀሉት መቼ ነው? በአንድ ወቅት አልተቀላቀሉም። በተለያየ ወቅት ነው። ሰሜን ያለው ኦሮሞ በጎንደር ዘመነ መንግስት ተቀላቅሏል፣ ንጉስ እስከ መሆን ደርሷል። ሰሜን ያለው ቀድሞ ተቀላቅሏል። አርስ ያለው ወደኋላ ነው የተቀላቀለው ይህን ሪኮግናይዝ እናደርጋለን። በተለያየ ወቅት የተለያዩ ህዝቦች የራሳቸው ታሪክ የነበራቸው የተለያዩ ህዝቦች የተገናኙበት መሆኑ ነው። በዚህ ስሌት ሲታይ መጨረሻ ላይ ተቀላቀለው፣ ለምሳሌ ሶማሌን ብንወስድ የሶማሌ ታሪክ ኢትዮጵያ ውስጥ የኢትዮጵያ አካል ሲሆን ብቻ ሳይሆን ከዛ በፊት የነበረውም ታሪክ የኛ ይሆናል ማለት ነው፣ የሁላችንም ይሆናል ማለት ነው። ልክ እንደ ገባር ወንዝ ነው። በሽሎ የአባይ ገባር ነው ከተባለ፣ አባይ ውስጥ ይገባል ከተባለ አባይና በሽሎ በሚገናኙበት የመጨረሻዋ ቦታ ላይ ብቻ አይደለም፣ አንድ ናቸው ምንለው ከመጀመሪያው ጀምሮ ከበሽሎ ምንጭ ጀምሮ ይሄ የአባይ ገባር ነው፣ የአባይ ክፍል ነው ብለን ነው የምንወስደው። የኢትዮጵያን ታሪክ በዚህ መልኩ ነው ማየት ያለብን። ከዚህ አኳያ ሲታይ ነው ላሊበላ የሁላችንም ታሪክ የሚሆነው። ከዚህ አኳያ ሲታይ ነው ጎንደር የሁላችንም ታሪክ የሚሆነው። ከዚያ አኳያ ሲታይ ነው ጦና የሁላችንም ንጉሥ የሚሆነው። የጦና ታሪክ ቢያንስ የሁላችንም ታሪክ የሚሆነው። ከዚህ አኳያ ሲታይ አክሱምም የሁላችንም ታሪክ ይሆናል ማለት ነው። ልማትንና ዴሞክራሲን የግድ አንድ ላይ ማስኬድ አለብን የምንልበት ምክንያት በእኛ ተጨባጭ ሁኔታ የኢትዮጵያን ህዝብ ሰላምና አንድነት በዲሞክራሲ ካልሆነ በቀር በሌላ መንገድ ማስጠበቅ ስለማይቻል የብሄሮቹን እኩልነት ሳናረጋግጥ የኢትዮጵያን ህዝብ አንድ አድርገን በድህነት ላይ ማዝመት አይቻል። እርስ በእርሱ ሲናቋር ነው የሚኖረው። የሃይማኖት እኩልነት ሳናረጋግጥ የኢትዮጵያን ህዝብ አንዳርገን በድህነት ላይ ማዝመት አይቻልም። እርስ በርሱ መባላት ነው የሚጀምረው። ሌሎችም የእኩልነት መብቶችን ሳናከብር ሳናስከብር አንድነትና ሰላም ጠብቀን ልንኖር አንችልም። ህዝቡን አንዳርገን እርስ በርሱ ከምናቆር ነጻ እንዲወጣ ካላደረግ ነው በድህነት ላይ ማዝመት ልማታዊ መሆን አንችልም። ኮሪያ ቢያንስ አንድ ቋንቋ አንድ ሃይማኖት አንድ ህዝብ ነው። እኛ ሰባ ምናምን ብሄር ነን። በጣም ብዙ የተለያዩ ሃይማኖቶች አሉ። ኢትዮጵያን የኢትዮጵያን ህዝብ አንድ አድርጎ በአንድ አቅጣጫ ለማዝመት እነዚህን የፖለቲካ ጥያቄዎች በሰላማዊ ዴሞክራሲያዊ መንገድ ማርገብ መፍታት ይጠይቃል። ሌላ አማራጭ የለው። የቡድን መብቶች ማረጋገጥ ከተፈለገ የግድ የግለሰቦች መብቶች ማረጋገጥ አለባቸው። የመጻፍና የማንበብ የመጻፍና የመደራጀት መብት ሳይረጋገጥ የሃይማኖት እኩልነት ማረጋገጥ አይቻልም። የሃይማኖት እኩልነት ሳይረጋገጥ እነዚህ መብቶች ማረጋገጥ አይቻልም። ስለዚህ የተሳሰሩ ናቸው። እናም ዴሞክራሲ በኢትዮጵያ ተጨባጭ ሁኔታ የህልውና ጉዳይ ነው። የምርጫ ጉዳይ አይደለም። እንደ ምርጫ አይቶ ይሻለናል የሚል ሊያከራክር ይችላል። ምናልባት እንደ ኮሪያ እና እንደ ታይዋን ልማቱን ረጅም ርቀት ከወሰድን በኋላ ወደ ዴሞክራሲ ብንመለስ አይሻልም ወይ የሚለው ሊያከራክር ይችላል። እንደ ምርጫ ቢሆን ማለት ነው። ጥያቄው ግን ምርጫ የለም። ምክንያቱም በኢ ዴሞክራሲያዊ መንገድ እችን ሀገር አንድ አድርጎ በድህነት ላይ ማዝመት አይቻልም። የብሄረሰቦች ቅራኔ ኢትዮጵያ ውስጥ የነበረውና ቅሪቱም አሁንም ያለው እንኳንም ዘንቦብሽ እንዲያውም ጤዛነሽ ነው እንኳን የብሄረሰቦች እኩልነት ባልተረጋገጠበት በተረጋገጠበትም ቢሆን በጣም አስቸጋሪ ደርግ ሲወድቅ አስራ ሰባት የታጠቁ የብሔረሰብ ድርጅቶች ነበሩ አስራ ሰባት ከእነዚህ ውስጥ ብዙዎቹ መገንጠልን እንዳጀንዳ ይዘው የተነሱ ነበሩ ስለዚህ በእኛ ሁኔታ ሁለቱን ደርበን ከማስኬድ ውጪ አማራጭ የለም። ይሄ መጀመሪያው ነው። ሁለተኛው ልማትና ዴሞክራሲ የሚጋጩ አይደሉም። ልማት በተፋጠመ ቁጥር የዴሞክራሲ መሰረቱ እየጎለበተ ይሄዳል። ዲሞክራሲ በተረጋገጠ ቁጥር ህብረተሰቡን አሳምኖ አስገድዶ ሳይሆን አሳምኖ በሶሻል ሞቢላይዜሽን በህዝብ እንቅስቃሴ ወደ ልማት ማስገባት ይቻላል። በህዝብ እንቅስቃሴ ወደ ልማት ማስገባት ከተቻለ የሚፈለገው የካፒታል መጠን በጣም ነው የሚቀንሰው። አሁን ገምቱ፣ የተፈጥሮ ሀብት እንክብካቤ ብለን የምንሰራው ስራ በተሳካ መልኩ በተሰራበት አካባቢ ይህን ስራ ለመስራት ለእያንዳንዱ አርሶ አደር ብር ብንከፍል ኖሮ በጣም ብዙ ቢሊዮኖች ነበር የሚያወጣ። ነገር ግን ህዝቡን አሳምነን ሃያም ሰላሳም አርባም ቀን በነጻ እንዲሰራ ስናደርገው ይሄ በጣም ብዙ ብር ነው፣ ካፒታል ነው። ለጉልበት ራሱ እንደ ካፒታል ነው እያገለገለ ያለ። ስለዚህ የፖለቲካ መነሳሳት በራሱ አቅም ነው፣ የልማት አቅም ነው። ህብረተሰቡ የመጻፍ የመደራጀት፣ የመምረጥ መብት ሲሰጠው ገዢውን ፓርቲ ዲሲፕሊን እንዲይዝ ሊያስገድደው ይችላል። ህዝብን የሚጎዳ ስራ ብሰራ ነውር ነው ብቻ ሳይሆን ህዝቡ አሽቀንጥሮ ይጥለኛል በሚቀጥለው ምርጫ ብሎ እንዲሰጋም ጭምር ያደርገዋል። ስለዚህ ብቸኛ የዲስፕሊን መሳሪያ መሆን ባይችልም አንድ ጥሩ መሳሪያ ነው። እና ልማትና ዴሞክራሲ እርስ በርሳቸው የሚጋጭ ሆነው አንዱን ካገኘን ሌላውን ማግኘት የሚያስቸግር ነገር ሆኖ የትኛው ቀድመን ብንሰራ ይሻላል የሚያስብል ነገር የለውም። ቀድሞ ነገር መጀመሪያ እንደገለጽኩት ምርጫውም የለንም። እንክተኝነት እና የጠባብነት ዋናው ነገር አጥር ማበጀት ነው። በአርሶ አደሮች መሀከል አጥር ማበጀት ነው። ጠባቡ የትግራይ ጠባቦች በትግራይ እና በአማራ አርሶ አደር መሀከል ይህንን የሚባል ልዩነት የለም፣ ቋንቋ ካልሆነ በስተቀር። እንዲያውም በድንበር አካባቢ አንደኛው በአማርኛ አንደኛው በትግርኛ እየተነጋገሩ ይገበያያሉ። በእነዚህ ላይ አጥር ለማስቀመጥ ነው የሚፈልገው። አንደኛውን ወዳጅ፣ ሌላኛውን ጠላት ለማድረግ ነው የሚፈልገው። ትምክተኝነቱም እንደዛው ነው። በአማራው ሕዝብ መካከል እና በሌላው ሕዝብ መካከል አጥር ለማበጀት ነው የሚፈልገው። አንደኛው አጥኒ፣ ሌላኛው ቅኝ ግዛት አንደኛው ታማኝ ሌላኛው ታማኝ ያልሆነ በተመሳሳይ መልኩ ኦሮሚያ ላይ የምናየው ጠባብነትም እንደዚሁ አጥር ለማበጀት ከኦሮሞ ህዝብ በላይ በኢትዮጵያ ውስጥ የተደበላለቀ ህዝብ የለም ከኦሮሞ ህዝብ በላይ ከብዙ ብሔሮች ጋር በግለሰብ ሳይሆን በቡድን የተዋሀደ ህዝብ የለም ምክንያቱም የቆየው የኦሮሞ ካልቸር ያልወለድከውን እንደ ራስህ ልጅ ማሳደግ፣ የጉዲፈቻ ስርዓት ከገዳ ስርዓት ጋር አብሮ ይመጣ ነው። ስለዚህ በኦሮሞ ካልቸር ውስጥ የጉዲፈቻና የጋብቻ ልጅ ተብሎ በምንም ተአምር አይለይም። ለይስሙላ ሳይሆን በተግባርም አይለይም። በተመሳሳይ መልኩ ከጉዲፈቻ ጋር አብሮ መሄድ የመጥቻ ስርዓት የሚባላላቸው ይሄ አንድ ልጅ ወይም አንድ ምናምን ማሳደግ ሳይሆን እንዳለ አንድ ጎሳ፣ እንዳለ አንድ አካባቢ በዚህ በአርሲ አካባቢ እንደሚደረገው ጡት ጠብቶ ኦሮሞ ይሆናል። በዚሁ መልኩ ኦሮሞ የሆነ ሲዳማ ማአት ነው። በዚሁ መልኩ ኦሮሞ የሆነ ሐዲያ ማአት ነው። በዚሁ መልኩ ኦሮሞ የሆነ ሌላ ብሄረሰብ ማአት ነው። ስለዚህ ከመደበላለቅ አንጻር የኦሮሞን ያክል ከሌሎች ህዝቦች ጋር የተያያዘ የተሳሰረ ህዝብ የለም ይህም ሆኖ አጥር ለመስራት ይሞክራል ጠባቡ ጠባቡ ሄዶና ጉራጌ ጋ ሲገባ መሰነጣጠቅ ይጀምራል ሰባት ቤት ምን ምን ምን እያለ በቀበሌ በመንበር መሰነጣጠቅ አጥር ማበጀት ነው የጠባብነትም የኪራይ ሰብሳቢነት ነው። በህዝቦች መካከል መዋደድን መፋቀርን መተሳሰርን የጋራ ጥቅም መራመድን ሳይሆን ክሊቨጅ መፍጠር ነው። እነዚህን አጥሮች እየለየን ማፍረስ ነው ያለብን። የፖለቲካ ትግል እናካሄዳለን ስንል እነዚህን አጥሮች እየለየን ማፍረስ ነው። በዚህ ደረጃ ጠባቦችም ትምክተኞችም የሚያራምዷቸውን አመለካከቶች አንድ በአንድ እየቆጠርን መናድ ነው። ትንክተኛው የኢትዮጵያ ታሪክ የተጠበቀው እንክብካቤ የተደረገለት በአማራ ብቻ ነው ብሎ ነው የሚያስቀምጠው። የጎንደር ታሪክ ሲያነሳ አማራን ብቻ ነው የሚያነሳ፣ ኦሮሞን አያነሳ። ፋሲለ ደስን ብቻ ነው የሚያነሳው በካፋና ያነሳው ምናልባት በካፋ ኦሮምኛ ተናጋሪ ነበር ተብሎ ስለሚገለጽ ስለ ሱስንዮስ ሲያወራ ስለ አጼ ሱስንዮስ ሲያወራ የኦሮሞ አባዱላ የነበረ መሆኑ አጼ ሱስንዮስ አያወራም። የመጫን ኦሮሞዎች መርቶ ጅማን የተቆጣጠረው ሱስንዮስ መሆኑን አይናገርም። የራስ መኮንን አባት ኦሮሞ መሆናቸውን ወይም የአፄ ስላሴ አያት ኦሮሞ መሆናቸውን አይናገርም። በተመሳሳይ መልኩ ጠባቡ ኦሮሚያ ውስጥ ያለው ኦሮሞ በኢትዮጵያ ታሪክ ውስጥ በነበሩት መንግስታት ስር ይሄ ነው የሚባል ድርሻ ነበረው ብሎ መናገር አይፈልም። እቴጌ ጣይቱን እንጦጦ ላይ ያሰራቸው ማን ነው ቢባል ፊታውራሪ ሀብተ ጊዮርጊስ ነው። ኢቴጌ ጣይቱ ሀብተ ጊዮርጊስ የት ነው ቢባል ኦሮሞ ነው። ሰገሌ ጦርነት ላይ ተዋግቶ የሰሜን ሸዋ መሳፍንት በሰሜን ኢትዮጵያ መሳፍንት ላይ የበላይነት እንዲኖራቸው ያደረገው በአብዛኛው እዚህ የምዕራብ ሸዋ እና የደቡብ ምዕራብ ሸዋ ተዋጊ ነው። እነዚህን መሸፈን ነው የሚፈልገው። ኦፍኮርስ እኛ በገዢዎች መካከል ያለው መጋብቻ አይደለም። ዋናው ትኩረታችን ዋናው ትኩረታችን በህዝቦች መካከል ያለው መብል። ነገር ግን አጥር የማበጀት አቅጣጫቸው አንድ በአንድ መንቀል እንዳለብን ያሳያል ማለት ነው። ሁለተኛ፣ ጠባብነትና ትንክተኝነት ስንዋጋ ጠባቦችና ትንክተኞች በህዝብ ስም ቢምሉም ቢገዘቱ፣ የህዝብን መሰረታዊ ጥቅም ማስጠበቅ አይችሉም። መሳሪያ ነው የሚያደርጉት ህዝቡ። ስለዚህ ማተኮር ያለብን በህዝብ መሀከል አጥር ለማበጀት የሚያደርጉትን መስበር አንዱ ወዳጅ አንዱ ጠላት አንዱ ታማኝ አንዱ ካዲ አንዱ ንጹህ አንዱ ቆሻሻ በእንደዛ አይነት ለመከፋፈል አጥር ለማበጀት የሚያደርጉትን አንድ ባንድ እየለቀምን ማጋለጥ መቻል አለብን። ሁለተኛ እነዚህ ሰዎች ጸረ ህዝቡ መሆናቸው ፀረ አርሶ አደሩ መሆናቸው ካቋማቸው ከተግባራቸው በስሙ ቢነግዱም ነፍጠኞቹ ትምክተኞቹ በምንም ተአምር በምንም ተአምር ኢህአዴግን ያክል ለአማራ ህዝብ ሊያስቡ አይችሉም። ምንም ቢሆን ምንም ቢደረግ የኢህአዴግን ያክል ለአማራ ህዝብ ሊሰሩ አይችሉም። ጠባቦቹም ምንም ቢሆን ኢህአዴግን ያክል ለትግራይ ህዝብ፣ ለኦሮሞ ህዝብ፣ ለሲዳማ ህዝብ በምንም ተአምር ሊሰሩ አይችሉም፣ ሊያስቡ አይችሉም። ምክንያቱም ህዝቡን በመሳሪያነት ተጠቅመው እነሱ ራሳቸው የመክበር አጀንዳ ነው ያላቸው። እነዚህን ለይተን የማጋለጥ በእነዚህ በሁለቱ ዋና ዋና ነጥቦች ላይ አተኩረን በተከታታይ ማጋለጥ ይኖርብናል። ለአንድም ቀን መዘናጋት የለብን፣ እስኪሸነፍ ድረስ ማለት ነው። የደህንነት ስጋቶቻችን፣ የዲፕሎማሲ ውርደታችን አንድና ዋናው ምንጭ ድህነት ነው። ስለዚህ ጆሮ ዳባ ልበስ ብለን በድህነት ላይ መዝመት ነው ዋናው። ምር ሌሎቹ ማጣፈጫዎች ናቸው። ሌሎቹ በዚህ ላይ የሚደመሩ ናቸው። ዋናው ርብርባችን የህዳሴውን ጉዞ ማሳካት ሌላው ነገር በሙሉ ጃሮዳ ባል መስለን ከውጭ የሚመጣ ጥቃት የምንመክትበት ዋናው መንገድ ይሄን፣ በውጭ ያለውን ውርደታችንን የምናጠፋበት ዋናው መንገድ ይሄን፣ ምክንያቱም ለውጭ ጥቃትና ውርደት ተጋላጭ የሚያደርገን ቨልነረብል የሚያደርገን ደህንነታችንና ዋላቅርነታችን ስለሆነ ነው። ስለዚህ ዋናው ትኩረታችን እዚህ ላይ መሆን አለበት።